አልሁጃጅ ለሐጅ አላህ የወፈቃችሁ አላህ ይወፍቀንና በሄዳችሁበት ቦታ ላይ ሐጅ ላይ ከሚሰሩ የሐጅ ተግባሮች መካከል ጠጠር ውርወራዎች ናቸው። ጠጠር ውርወራዎች ጠጠር ውርወራዎችን ታሪካቸውን ማንሳት ያስፈልጋል። ታሪኩ ረጅም ነው። ከመነሻ የሆነው ነቢዩላህ ኢብራሂም እስማኤልን ለማረድ ባሰቡበት ጊዜ ኢብራሂምን ለመወስወስ አትታዘዝ እንዴት ልጅህን ታርዳለህ፣ እያለ ሰይጣን ብቅ ሲል በድንጋይ ሲመቱት፣ ብቅ ሲል በድንጋይ ሲወግሩት ሶስት ቦታ ላይ የመቱበትን ቦታ ለማስታወስ ነው ይባላል። አሁን ግን በኢስላም በረሱል ሰለ ላ የሐጅ አስተምህሮት ላይ ጠጠሮቹ የተወረወሩት አራት ቀን ናቸው። አራት ቀን ነው የሚወረወረው። አንደኛው የአስረኛው ቀን ነው። የአስረኛው ቀን የሚወረወረው ግን አንድ ቦታ ላይ ብቻ ነው። አንድ ቦታ ላይ የዙል ሕጃ ጀምረተል ዓቀባ አልኩብራ የሚባለው ትልቁ ጠጠር መወረሪያ ሰፊው ተብሎ የሚነገርለት ማለት ነው ከዚያ የዚያን ቀን ፀሐይ ከወጣችበት አንስቶ እስከ ፀሐይ መጥለቅ ድረስ ይቻላል። የአስረኛው ቀን በየትኛውም ሰዓት ፀሐይ ከመጥለቋ በፊት መወርወር ከቻለ ይቻላል። ምናልባትም ማታ የመጣ ሰው ግፊውን ያልቻለ ሰው ፀሐይ ከገባች በኋላም እስከ አስራ አንደኛው ሌሊት እስከሚነጋ ድረስ ኢላ ፈጅሪ ልየውም ኢል ሐዲ ዓሸር እዚያ ድረስ መሄድ ይቻላል። ሁለተኛው ጠጠር የሚወረወርባቸው ቀኖች አስራ አንደኛው አስራ ሁለተኛው አስራ ሶስተኛው ቀን ናቸው። እነዚህ የሚወረወሩት ፀሐይ ከግማሽ ቀን ወደ መግቢዋ ከተዘነበለችበት አንስቶ ከዝሁር በኋላ ማለት ነው እስከ ፀሐይ መጥለቅ ድረስ ፀሐይ መጥለቋን ከተጸለቀች በኋላ የተጠላ ነው መወርወር። ችግር ያለባቸው መንቀሳቀስ የማይችሉ በሽተኞች፣ ደካሞች ማታም ሊወረውሩ ይችላሉ። ግፊው በጣም ኃይለኛ የሚሆንበት ጊዜ ማለት ነው። የአስራ አንደኛው ቀን ሲጀምር ጠጠር የሚወረውረው ጀምረቱ ሱግራ አስመል ውስጧ አስመል ኩብራ የሚባሉ አሉ። አነስተኛው፣ መካከለኛው የመጨረሻው ትልቁ ጠጠር መወርወር። ያው አንድ ሁለት ሶስት፣ በእያንዳንዱ ሰባት ጊዜ ነው የሚወረወረው። ቢስሚላህ አላሁ አክበር፣ ቢስሚላህ አላሁ አክበር፣ ቢስሚላህ አላሁ አክበር። ሰባቶችን አንድ ጊዜ መወርወር አይቻልም። ሰባቱን አንድ ጊዜ ከወረወረ እንደ አንድ ጠጠር ነው የሚቆጠሩት። ጠጠሮቹ በጣም ትናንሾች፣ ከዚህ በላይ ያሉ የሚሆኑ ትላልቅ አይባልም፣ ከሽምብራ ትንሽ ከፍ ከፍ የሚሉ። አስራ ሁለተኛው ቀንም በእንዲሁ መልኩ ያደርጋል። አስራ ሶስተኛው ቀን ላይ ያው አስራ ሁለተኛ ቀን የቸኮለ ሰው ወጥቶ ሊሄድ ይችላል። አስራ ሶስተኛው ቀን ጠጠር ላይ ወረውር ይችላል። ግን የተሟላውና ሙሉውን አደረግኩ ለማለት አስራ ሶስተኛው ቀንም በዚያው መልኩ ጠጠር ወርውሮ መሄድ ከቻለ ነው። እሱ የሚያደርገው ምንድን ነው? ልክ ከዙሁር በኋላ ጠጠር ወርውሮ ይጓዛል። የአስራ ሁለተኛው ቀን ጠጠር ወርውሮ ይወጣለሁ የሚል ሰው ማምሸት የለበትም። ፀሐይ ከገባበት እዚያው ጠጠሩን የወረወረበት አካባቢ ላይ አድሮ በምንም የሚቀጥለው ቀን ወርውሮ ነው መሄድ ያለበት። እዚያ አካባቢ ላይ አንዱን ጠጠር ወርውሮ ወደ ሁለተኛው ከመሄዱ በፊት ዱዓ ማድረግ ይወደዳል። ረጅም ዱዓ ከቻለ ያው እዚያ አካባቢ አሁን ዛህማው ከባድ ስለሆነ ላያስቆሙ ይችላሉ። ቢሆንም ግን ትንሽ እንኳን ዱዓ አድርጎ ነው መከል ያለበት። መንገድ ላይ ሳይሆኑ ወደ ቀኝ ዘወር ብሎ ዱዓ አድርጎ እዚያኛውም ሁለተኛውም ላይ እንደዚሁ ሶስተኛው ላይ ከተወረወሩ በኋላ ዱዓ አይደረግም። ጠጠር ስንወረውር መነየት አለብኝ ነመል ዓማሉ ቢንያት ነው ያስፈልጋል። ተራዎችን መጠበቅ ያስፈልጋል። ሰባቱ ጠጠሮች መሆናቸውን ያስፈልጋል። ለእያንዳንዳቸው ሰዓታቸውን መጠበቅ ያስፈልጋል። ጠጠሩ የሚያርፍበትን ቦታ ውስጥ መሆን መቻል አለበት። አንዳንዱ አግድሞ የወረውርና አሻግሮ የሚያሳልፍ ሰው አለ። እንደዚህ መሆን የለበትም። ሸሪከ ለከ ለበይክ ኢነ አልሐምደ እኾቴ። ላዕዛ ክብራን ወንድሞቼ ታላቁ የሐጅ ቀን ወይም ሐጅ በሚለው ርእስ ስር ዛሬ ደግሞ የምንመለከተው አልአዕማል አልሙሽተረካ የጋራ የሆኑ ዑምራና ሐጅ ጋር ጋራ የጋራ የሆኑ ስራዎችና ግዴታ የሆኑ ስራዎችን እንመለከታለን። እነዚህ የጋራ የሆኑ ስራዎች አንድ ሙስሊም ሊሰራቸውና ሊያከናውናቸው የሚገባ በሐጅ ወይም በዑምራ ጊዜ ያሉ ስራዎች ናቸው። እነዚህን ሰው እነዚህን ስራዎች ሆን ብሎ የተዋቸው እንደሆነ ዒባዳው የሚበላሽ ረስቶ ወይም በስህተት ከሆነ ደግሞ በደም ሊጠገኑ የሚችሉ ስራዎችን ነው የምንመለከተው። ክብራን ወንድሞቼ የመጀመሪያው የጋራ የሆኑ ሐጅም ላይ ዑምራን ላይ ያሉ ስራዎች አልኢሕራም ሚን አልሚቃት ከተወሰነው ቦታ ላይ ማአሕረም ወይም መነየት ሐጅም ጊዜ የዑምራም ጊዜ

ሆን ብሎ ካለፈ ተመልሶ እንደገና መያዝ አለበት፣ ኢሕራም ካሰበ ማለት ነው። አለበለዚያ እንትን ብሎ ከሆነ መመለሱ የማይመችበት ሁኔታ ካለ ደግሞ በደም ይጠገናል ማለት ነው። ሌላው የጋራ የሆነው አልሐልቁ አው ተቅሲር ፀጉርን መላጨት ወይም ማሳጠር፣ ይህም ሐጅም ላይ ዑምራም ላይ ያለ ነው። አንድ ሰው ዑምራ አድርጎ የጨረሰ ጊዜ ፀጉሩን ይላጫል። እንደዚሁም ደግሞ

የመሰናበቻ ጠዋፍ የሚባለው ከዛ በኋላ ነው ማለት ነው። አንዳንዶቹ ግን መዲና ቀድመው ሂደው መካ የሚመጡ አሉ። ያ ከሆነ መጀመሪያውኑ ስንብታቸው መካ ነው የሚሆነው ማለት ነው። ማንኛውም ሰው እንግዲህ መዲናም ሄደም አልሄደም መካን ለቆ በሚሄድበት ጊዜ፣ ካሁን በኋላ ተመካወጥቻለሁ ብሎ በሚወስንበት ጊዜ የመጨረሻና ማጠቃለያ የሚባል ጠዋፍ አለ ማለት ነው። ከዛ በፊት ዋናው ተአረፋ ተመልሶ የሚደረገው መሰረታዊ ጠዋፍ ነው። ያ ተቀረ ያው ሀጅ አይሞላም ጭራሹን ማለት ነው። ከዛ በኋላ ግን የተለያዩ ስራዎች ላይ ከቆየ በኋላ ወይም መዲና ሂጅ ተመልሼ እመጣለሁ ካለ ሂዶ ተተመለሰ በኋላ የመጀመሪያ ተመካ ከተማ ዛሬ ወጣለሁኝ በሚልበት ጊዜ የማጠቃለያ እና የመሰናበቻ ጠዋፍ ቅኝት የሚባል አለ ማለት ነው። ስለዚህ ይሄ ዋጅብ ነው። ይሄም ጠዋፍ ማለት ነው። ይሄ ጠዋፍ ዋጅብ ነው። ለወሊድ ደምና የወርሃዊ ደም ያለባቸው ሴቶች ብቻ ሲቀሩ እነሱ ምናልባት ይ ጊዜ ከሌላቸው ወይም በአድ ጓደኞቻቸው ተተዋቸው የሚሄዱ ከሆነ ሳይሰናበቱ መሄድ ይችላሉ። ምክንያቱም ታልተጠዋሩ መጠውፍ አይችሉም። ጠኋራ ካልሆኑ ለመጠኋራት ደግሞ ሁለት ሶስት ቀን ሊጠይቅ ይችላል ማለት ነው። ያኔ ሀጀኞች ብለው እየተጉላሉ ሊጠብቋቸው አይችሉም። እና ያኔ እነሱ ዑዝር ስላላቸው ችግር የለም ዝም ብለው ያለመሰናበቻ መውጣትም ይችላሉ ማለት ነው። ሌላው ሀጀኛ ግን በሙሉ ሀጅን ታጠቃለለ በኋላ ተመካ ዛሬ ወጣለሁ ይበን ምልበት ሰዓት የመጨረሻ ስራው ምንድ ነው የሚሆነው? ፈሊኩን አኺሩ አዲም ቢጠዋፊ ቤትላ አላህን ቤት መጎብኘት ይሆናል። ሰባት ጊዜ ጦወፍ ይኖርበታል ማለት ነው። ያን ካደረገ በኋላ መካ መቆየት አይቻልም ማለት ነው። ከዛ በኋላ ተቆየ ደግሞ እንደገና ለምሳሌ ዛሬ ወጣለሁ ብሎ ጠዋፍ አድርጎ ነበር መሰናበቻ፣ በሆነ ምክንያት ሰነፈና ወይም የሆነ ጉዳይ ያጋጠመውና አደረ ማለት ነው። ታደረ ነገም እንደገና ይጠይቀዋል ማለት ነው። ምክንያቱም የመጨረሻው ስራ ጠዋፍ መሆን አለበት ስለተባለ ማለት ነው። በተቀራራቢ ሰዓት ከሆነ ችግር የለም። ለምሳሌ በሶስት ሰዓት ወጣለሁ በአራት ሰዓት ቢወጣ በአምስት ሰዓት ቢወጣ ችግር የለውም ማለት ነው። አለበለዛ ከዛ ሰፋ ያለ ጊዜ ዛሬ ወጣለሁ ብሎ ጠዋፍ አድርጎ እንደገና ዛሬማ አድራለሁኝ ታለ ነገ እንደገና ጠዋፍ ማድረግ ይጠበቅበታል ማለት ነው። ምክንያቱም የመጨረሻው ስራቸው ጠዋፍ ቢልበይት ይሁን ብለዋልና ማለት ነው። ከዛ ቀጥሎ የሚመጣው አልአክቷ ለት የቀውፊ ያህል ሀጅጁ ፊሳይ ሀጀኞች በማወቅ ባለማወቅ ይሳሳታሉ፣ አንዳንድ ጊዜ ማለት ነው። እና ስህተቶች እንዳይኖሩ መጀመሪያ መጠንቀቅ አለበት፣ መማር አለበት፣ መጠየቅ አለበት። በዘፈቀደ ዝም ብሎ ሰዎች ሲያደርጉ አየሁ ብሎ ማድረግ የለበትም። ምክንያቱም አብዛኛዎቹ ሰዎች እውቀት የላቸውም። አንዳንዱ ሰው እንደ በግ ዝም ብሎ ፊቱ ያለው ሰው ስህተት ሲሰራ ሲያይ ይሄም ይገባል ብሎ ያንኑ ይሰራል ማለት ነው። ስለዚህ አንደኛ እውቀት ያለው ሰው ጋር መሆን አለብን። የተሻለ ሰው ጋራ ተጎዳይተን ነው መሄድ ያለብን ማለት ነው። እና በአሁኑ ጊዜ ያው የሐጅ አስተናጋጆች የሚባሉ አሉ። እነዛ ካሉ ይመራሉ ማለት ነው የሚባለውንም የሚሰራውንም ነገር ተስርተስር ተስር እነሱን ተከትለን መስራት አለብን እንጂ ዝም ብለን በዘፈቀድ ደስ ያለንን ሁሉ መስራት ወይም ደግሞ ያላስፈላጊ ነገር ሁሉ ማድረግ የለብንም ማለት ነው። እና ሰዒይም ላይ ሆነ ጦዋፍም ላይ ሆነ ማንኛውም ቦታ ላይ የተለያዩ ስህተቶች የሚሰሩ ሰዎች አሉ። ስህተቶች እንዳይመጡ መጀመሪያ መማር አለብን፣ መጠየቅ አለብን። ተተሳሳትን ደግሞ ወዳውኑ ለማረም መቻል አለብን። ሁልጊዜ መጠየቅ አለብን ማለት ነው። አለበለዚያ ሐጅ ሰርተናል ብለን ሐጁን የሚያናጋ ነገር ካደረግን ሰርተን እንዳልሰራ እንዲክመን እንዳልልከም እንዳንሆን ጥንቃቄ ያስፈልጋል ማለት ነው። እና ሰዎችን ጠዋፍ ላይ ያላግባብ መገፍተር፣ ማንገላታት እንደገና ደግሞ ሰው ዛህማ ግፊ በሚበዛበት ቦታ ላይ መቀመጥ መስገድ፣ ማደነቃቀፍ፣ ሰው ማስቸገር የሁሉ የተከለከለ ነው። ሐጀረል አስወድ አካባቢ ላይ ግድት አልሳምኩኝ ብሎ ሰዎች እዛ የሚጋደሉ የሚደባደቡ አሉ። እንደዛ መሆን የለበትም። ከቻልን በአጋጣሚ ያ መሳም በእጅ መንካት ይቻላል። ካልሆነ በርቀት እንደዚህ ተጠቀስ በቂ ነው ማለት ነው። እነዚህና የመሳሰሉ ስህተቶችን እንዳናደርግ ጥንቃቄ ማድረግ አለብን ማለት ነው። እንዲሁም ጀመራት ላይ ጠጠር በሚወረወርበት ቦታ ላይ ሰዎች ያለ አግባብ ዝም ብሎ ግፊት ትርምስ ይፈጥራሉ። እዛ ሰው ብዙ ጊዜ የሚያልቅበት ቦታ ነው ማለት ነው። ልክ እዛ አሁን ታልገባዊ ትንሽ ቆየት ብሎ ረጋ ብሎ ግፊው ሲበርድ ቢገባ በቀላሉ ሊሰራው የሚችለውን ነገር በዚህ ደቂቃ ካልሆነ ይመስልና፣ ልክ እንደ ጎርፍ መጥቶ ደካማውን እየጨፈላለቀ ብርቱ በላዩ ላይ ይሄድበታል። ያ ከባድ ስህተት ነው ማለት ነው። እነስተ ዛሬ የሰራሁትን ወንጀል አላህ እንዲምረኝ ብዬ ሂጄ እንደገና እዛ ወንጀል መስራት ሰውን እስከ መግደል ድረስ ይደርሳል ማለት ነው። ያ እንዳይሆን ጥንቃቄ፣ አቅማችንን አውቀን ጉልበት የሌለው ሰው በተለይ ተዳር ተዳር ከኋላ ከኋላ ነው መሰለፍ ያለበት እንጂ ግፊ ውስጥ ገብቶ ራሱንም ሌሎችንም አደጋ ላይ ይመጣል አይፈቀድም ማለት ነው። ከዚህ በተጨማሪ እንግዲህ አጠቃላይ ሀጀኞች ጥንቃቄ ያስፈልጋቸዋል። ተመነሻ እስከ መድረሻው ገና ከወዲሁ ጀምሮ በቂ ኮርስ መሰጠት አለበት። እኛ አገር ብዙ ጊዜ ደካማ ነው የበዚህ ነገር ሌሎች ትልልቅ ሀገሮች ኮርስ ይሰጣሉ። አገራቸው መጀመሪያ ገና ሳይንቀሳቀሱ ለሀጅ የተመዘገበ ሰው ልዩ ኮርስ ይሰጠዋል። ሴቱም ወንድም ተሰብስቦ ማለት ነው በባለሙያ በሚሰጣቸው ጊዜ በየቦታዋ በየጊዜዋ በየሰዓቷ። ማድረግ ያለበትን ነገር ሁሉ በተግባር ያሳያቸዋል ማለት ነው። መከልከል ያለባቸውን ነገር በተግባር ያሳያቸዋል። ከዛም ፈተና ይሰጧቸዋል። በጣም ጎበዝ የሆኑ ሀገሮች አሉ። እንደ ኢንዶኔሲያ፣ ማሌዚያ የሚባሉት ሀገሮች በዚህ የታወቁ ናቸው። ደግሞ በብዛት የሚመጡም እነሱ ናቸው። ህዝባቸው ብዙ ስለሆነ በሚሊዮን የሚቆጠሩ ህዝቦች ናቸው የሚመጡት ማለት ነው። ስለዚህ እኛም አሁን ትንሽ እየተጀመረ ነው። አልሐምዱሊላህ የተወሰነ ደረጃ ያው የሶስት ቀን የአራት ቀን እንኳን ኮርስ ሎብ ሎብ እየተደረገ እየተሰጠ ነው። ወትሮ ዝም ብሎ ተገጠር መጥቶ ምንም ነገር ሳይነገረው ክፈል ናሄድ ብቻ ነበር የሚባለው። ከፍሎ ግን ምን እንደሚሰራ የሚነግረው እና የሚያስተምረው አልነበረም በማለት ነው። አሁን ትንሽ ተሽሏል። ግን በቂ አይደለም። የሆጃጅ መሪዎች የሚባሉ አሉ። እነዚያ መሪዎቹም ግን ጥሩ ግንዛቤ ካላቸው እነሱ ተስርተስር ተስር እዛው ያሳዩናል። ያንን ተከታትለን በአግባቡ ስራችንን መወጣታችንን ማረጋገጥ ይኖርብናል። ለማን ነው? ምክንያቱም ባለማወቅ ሰዎች ለፍተው እንዱ ከንቱ የሚቀሩበት ሁኔታ አለ። አረፋ እንግዲህ የሐጅ ዋናው አስኳሉ አረፋ በዘጠነኛው ቀን ቁሞ መዋል ነው በዱዐ ሰዎች ግን ሳያውቁ ሆቴላቸው የሚውሉ ሰዎች አሉ። ሰው ህዶ በሙሉ ለዙሁር ሀረም ሲመጣ ባዶ ነው ሀረሙ እና ሰው ሁሉ ዛሬ የተደ ይላል ማለት ነው የሄደለት ዋናው አላማ እንደ ዛሬ እኮ አረፋ ነው። አንተ ሀጀኛ አይደለም እንዴ ይባላል ማለት ነው የደረሰ ያው ተንደፋ አድፎ እንደምንም ይሄዳል፣ ያልደረሰው ግን ያመልጠዋል ማለት ነው። ስለዚህ እንደዚህ እንዳንሆን መጠንቀቅ አለብን። አረፋ ውለው ደግሞ ዝም ብለው ቀጥታ ሙስደሊፋ ማደር እንዳለባቸው አያውቁም። ተአረፋ ተነስተው መካም ይገቧሉ። ሙስደሊፋንም አልፈው ሚናንም አልፈው የሚሰራውን ሁሉ ነገር ትተው መካ ሆቴላቸው ሩጠው ሂደው የሚገቧሉ ማለት ነው። ይህም ትልቅ ስህተት ነው፣ ከባድ ነው። ወደው አልታረመ ሀጁን ሊያፈርስ የሚችል ሁኔታ ይሆናል ማለት ነው። ስለዚህ እንደ አይነቶችን ስህተቶች ተወዲሁ እያወቅና እየተጠነቀቅን ከሰራን ከዛ በኋላ አላ በችሮታው ይቀበለን እንላለን። አላ እንግዲህ ደጋግሞ ለእኛንም ወፍቀን ሁላችሁም ደግሞ ሀጅ የምታስቡ ሁሉ አላ ያሳካላቸው ይቀበላቸው እያል የዛሬው መልእክት በዚህ ይጠቃለላል። ውድ ተመልካቾቻችን፣ ዛሬ አንዳንድ ሐጅ ማድረግ የሌለበትና እህራም ውስጥ ከገባ በኋላ እህራሙን የሚያበላሹ አንዳንድ ማሕዙራት እንነጋገራለን ማለት ነው። ዑለማዎች ማሕዙራት ልእሕራም ይሉታል። አንድ ሰው ካሐረመ በኋላ ክልክል ነገሮች ማለት ነው። ወሂያ ልብሱል መኺጥ ሊረጁል ማንኛውም የተሰፋ ልብስ አይለበስም። የተሰፋ ልብስ ማለት እንግዲህ እንደ ሱሪ ያሉ እንደ ቶብ ያሉ እንደ ኮት ያሉ ነገሮች እስከ ፓንትም ድረስ ወላ ከናተራ ምንም ነገር አይለበስም ባለፈው ደርስ እንደተናገርነው ማለት ነው። እንደዚሁም ተቅጥየቱ ራእስ ልረጁል ልሙሕሪም አንድ ወንድ ኢሕራም ካደረገ በኋላ

ጸጉርን የሚያወርዱ ነገሮች መስራት የለበትም። መሰለን ጸጉርን ማበጠር አይቻልም። ከዚሁም ጋር ተያይዞ መላጭም መቆረጥም ክልክል ነው። ጸጉር አይነካም ማለት ነው። እንደዚሁም ጠፍር ጠፍሮች አይቆረጡም ማለት ነው። የእግርም ሆነ የእጅ እና እንደዚህ ያሉ ነገሮች የወንድ ሲሆኑ፣ ለሴቶች ደግሞ የሚከለከል ነገር አለ። ለሴቶች በተለየ ጢብ ማድረግ ለሁለቱም ክልክል ነው። ጢብ ማለት እንግዲህ ሽቶ ሽቶን መጠቀም የተከለከለ ነው። ለሴቶች በተለይ ፊቷን መሸፈን ይከለከላል። ልብስ ትለብሳለች፣ ጸጉሯን ትሸፈናለች። እንደ ወንድ አይደለም፣ ካልሲም ድረስ ትለብሳለች፣ ችግር የለባትም። ነገር ግን የእሱዋ እሕራም የእሱዋ ከሰውነት ከልብስ ላይ ከልብስ ባዶ የሚደረገው እጅና ፊት ብቻ ነው ሁለት እጆቹና ፊት ላይ ነው ማለት ነው። ስለዚህ ቁፋዝ አታደርግም ጓንት ማለት ነው። እንደዚሁም ደግሞ ፊቷንም አትሸፍንም። አጃኒብ ወንዶች ጋር ከሆነችስ እንግዲህ ፊት የሚሸፈነው በኒቃብ ነው፣ ወይም ደግሞ በቡርቁዕ ነው። ቡርቁዕ የሚባል የአረብ ሴቶች የሚያደርጉት ነገር አለ ለፊት የምሰፋ እዚ ፊት ብቻ የሚደረግ ቡርቆ የሚባል ነገር አለ። እሱ ሁሉ አይደረግም። እንደዚሁም ንቃብም አይደረግም። ስለዚህ ከወንድ ለመሸፈን ስትፈልግ ያኔ ኪማሯን ወይም ደግሞ ጉፍታዋን፣ ሻሽዋን ወደፊቷ ያኔ ወረድ ታረጋለች። ወንዶች ገለል ካሉ ከወንዶች ከራቀች ደግሞ ትከፍተዋለች። ስለዚህ ሴቶች አጠቀም በምትሆንበት ጊዜ አጃንብ ወን አጃንብ የሆኑ አጅነቢ የሆነ ወንድ በሌለበት ቦታ ላይ የእሷ የኢሕራም መንገድ ሱና ክፍዒትዋን መግለጽ ነው። እንደዚሁም ሁለት እጆችዋን ማለት ነው። ይሄ ስንል ያኔ የተለመደውን ሂጃብዋን ታውጣ ማለት እንዳልሆነ መታወቅ አለበት። እነዚህ እንግዲህ ባዕዱል ማሕዙራት አንድ ሰው ወደ ዑምራ ወይም ደግሞ ወደ ሐጅ ኢሕራም ካደረገ በኋላ መጠንቀቂያ ያለባቸው እነዚህ ነገሮች አሉ። ረፈት የሚባል ሐጅን የሚያበላሽ እምራን የሚያበላሽ የመላ የአለ እና አልባል እኔ ንግግሮች ናቸው። እንደዚሁም ያኔ ነዘር ኢለል መሐረም አጅነቢ ሴትን የማየት እንደዚሁም ማንኛውም መዓሳይ ረፈት ይባላል በሐጅ ንሱክ ላይ ማለት ነው። ስለዚህ ሐጅ አል መብሩር የሚባለው ከነዚህ ከመዐሳይ አላህ ከከለከላቸው ማንኛውም ሐራም ነገሮች የተከለከለ ሰው ሲሆን ነው። ሐጅ መብሩር አላህ የሚወፍቀው ማለት ነው። ሐጅ መብሩር ማለት ከመዓስያዎች ነፃ የሆነች ሐጅ ማለት ነው። ስለዚህ ሕራም ካደረገ በኋላ ሰው ልክ ሰላት ውስጥ ከገባ ደጋግመን እንደምንለው ሰላት ውስጥ ከገባ በኋላ ማንኛውም ነገር ሰላትን የሚያበላሽ እንደምንጠነቀቅ ሁሉ ሕራም ከገባ በኋላ እነዚህን ነገሮች መጠንቀቅ አለበት ማለት ነው አሕካሙን ቀደም ብሎ